ትልቅ ስህተት ሰራ። የአባባን ቁልፍ ሰርቆ ሂዶ የአባባን ገንዘብ ካዝና ውስጥ ያለውን በሙሉ ዘርፎ ሊወጣ ሲል አባባ ጋር ፊት ለፊት ተገጣጠሙ። ከዛም በኋላ አባዬ ይቅርታ አድርግልኝ፣ ይሄንን ነገር ማድረግ አለብኝ ብሎ አባባን ጭንቅላቱን ብሎ ጥሎ ጠፋ በሚያሳዝን ሁኔታ ኤደንን ነይን ሄድ መሄድ አለብን ብሎ ሲላት፣ ቆይ ዳኒ ተረጋጋ፣ የትስ ነው የምንሄደው? ምሁነህንስ ነው እንደዚህ የተረጋጋህ አትመስልም፣ በጣም እኮ ተጣደፍክ። ስለዚህ የሆንከውን ነገር ካልነገርከኝ በፍጹም አልሄድም ብላ ግግም ስትል፣ በፍጹም ነገርኩሽ እኮ መሄድ አለብን መሄድ አለብን፣ እኔን ደግሞ ተወጂኝ። ታፈቅርኛለም እንዴ ስለዚህ አሁን ያሰብኩት በሙሉ ተሳክቷል፣ እንሄዳለን ብሎ ሻንጣ በሙሉ አዘገጃጅቶ ከሀገር ለመውጣት ሙከራ አደረገ። ኤደንን በፍጹም እኔ እና አባባንንም ሆነ ካሊብን ሳልሰናበት ከዚች ቤት መሄድ አልፈልግም። አንተ እንደፈለክ ሁንበት እንጂ እነሱ በእነሱ እጅ በልቼ እና ጠጥቼ አሁን ግን መሄድ አልችልም ሳልሰናበት ብላ ስትል አይ የእውነት እኔን የምትወጂን ከሆነ ግን መሄድ አለብሽ ብሎ አስገደዳት። ካሊብ ካሊብ እየተጣደፈ ወደ ቤት ሲመጣ አባቱ ተዘርሮ ሲያየው እጅጉን ደነገጠ። አባዬ ምን ሆነህ ነው አባዬ እያለ ወደ አንገቱ ጠጋ ሲል ጭራሽ እስትንፋሱ ጸጥ ብሏል። እናም ካሊብ ደነገጠ። አንተም አንተ አረመኔ አንተ ሰው በላ ቆይ ዳኒ አገኘሃለሁ። መቼም አንተ ነህ እንደዚህ ያደረከው፣ ምክንያቱም ቴና እንደሁ እስካሁን ድረስ ተመልሳ አልመጣችም። ታሳፍራለህ፣ ዳኒ አገኘሃለሁ። ቆራጭ ስጋህ ለውሻ ነው እምሰጠው፣ እያለ እጅጉን ዛተ፣ እጅጉን ልቡ ተሰበረም። በስተ መጨረሻ እቃ ገዝታ ስትመጣ ትሁትም አባባ እንደዛ ሆኖ ስታየው የያዘችው አትክልት ሙሉ እጇ ላይ ፌስታሉ ወደቀ፣ ተዘረጋገፈ፣ ደነገጠች። አባዬ አንተ እኮ ነህ አባዬ፣ እባክህ እባክህ ተነሳ ብትለውም አባባ ግን ላይስ ላይ መለስ ወደዛኛው ተሸኝቷል እናም ዳኒ ቁጭ ብሎ እንዴ ማድረግ ካለብህም አድርገው፣ ባይሆን ግን ከፍተኛ ወንጀል እንዳይሆን እንጂ ዝቅተኛ ወንጀል ከሆነ እኔም ብሆን ዋሱኜ አስወጣሃለሁ ያለውን በሙሉ እያሰበ እጁ መንቀጥቀጥ ጀመረ። አይ አባዬ እንደዚህ ባላረግ ደስ ይለኝ ነበር። ምክንያቱም አንተ እጅግ መልካም ሰው ነህ። ካሊብም ሳይቀር ስንት ቀን ሙሉ ሚስቱ ከቤት ወጥታ እንኳ እስካሁን ድረስ ምንም አላለም። ሚስቴንም ደግሞ እንደ ሰው ተቀብላችኋት ብዙ ነገር አድርጋችሁ ነበር እና በስተመጨረሻው ወንጀሉ አንተ ላይ መሆኑን እጅግ አድርጌ አዝናለሁ። ነገር ግን የግድ ማድረግ አለብኝ፣ ኤደንን ለማዳን ሲል እናንተን መግደል አለብኝ ብሎ እየተጸጸተ ውስጡን እያንገበገበው እሳተ ጋሙር ላሁኖ ኤደንን እንሄድ ብለው ተሳፍረው በመኪና ጥለው አገሩን ጠፉ። ኤደንም ምንም ስላልገባት እና ምን እንደተፈጠረ ስለማታውቅ እሺ አንተ ካልከኝ እሺ፣ ግን እመነኝ በጣም ትልቅ ወንጀል ውስጥ ገብተ ከሆነ በፍጹም አንተ ጋር አልኖርም፣ ተመልሼ ወደ ሀገሬ እመጣለሁ ብላ አለችው ቲና። ቴና ከባድ ውሳኔ ወሰነች። እሷም ሪዞስት ላይ እየተዝናናሁ ነው ያለሁት፣ ስለዚህ ቤቱን ሽጬ እስከምካፈል ድረስ አርፈ ተቀመጥ ብላ ዲያኒን አስፈራራችሁ። ምን እያልሽ ነው? የግድ መካፈል አለብን። ቆይ ደግሞ እወድሃለሁ፣ አፈቅረሃለሁ ውስጥ የለም እንደ ብሎ ሲላት እሱ በፊት ቀረ። አሁን ላይ ግን መዝናናትና ናትና ገንዘብ ብቻ ነው የሚያስፈልገኝ፣ ሌላ ማንም አያስፈልገኝም ብላ እርፍ ላይ። ሰላም ሰላም! ውድና እየተከበራችሁ የህያ ቤት ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰግ ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ በማድረግ ቤተሰብ ይሆኑ፣ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው የግፈኛው ሚስትና የሰራተኛዋ ፍጥጫ ትሁት እንደቀጠለ ይገኛል። ዛሬ ዳን ያንን ነገር ከሰማ በኋላ አባባን ቁጭ አድርጎ ጓደኛዬ እኮ ከዳኝ በማለት ጥያቄ ጠየቀው። ምንድን ነው ለምንድን ነው የከዳ አላውቅም። እንዴት ግን ሳምነው ይከዳኛል አባዬ ብሎ ሲለው ምን ይታወቃል ምናልባት አንተም ከርተኸው ከሆነ ወይም ደግሞ በሆነ ነገር አስቀይመኸው ከሆነ ብሎ ሲለው፣ እረ አባዬ በፍጹም እኔ እኮ እሰው ላይ አልደርስም፣ ግን እሱ በጣም ያሳፍራል ብሎ ሲለው፣ በቃ እንደዛ ከሆነ አይዞህ በማለት መለሰለት። ኤደን ኤደንና እንዲሁም ደግሞ ዳኒ ተገናኝተው እኔ እምልሽ ኤዱ፣ ግን ምንድነው የተፈጠረው ነገር ማለቴ እዛ ቤት ለምንድነው ሁላ የምትመላለሹ ብሎ ሲላት ለምንድን ነው እንደዚህ የምትለው ፍቅር? ምክንያቱም አባባም ጥሩ ሰው ነው፣ በዛ ላይ ደግሞ ካሌብም መልካም ልጅ ነው። እስኪ ተመልከት፣ ሚስቱ እንኳ ስንት ቀን ሙሉ ወታ ሂዳ፣ እሱ ግን ምንም አላለም። እናም እየጠበቃት ነው። አይ እኔ በፍጹም ይሄንን አላምንም። ለምንድን? እስኪ ተመልከች፣ እሱ እኮ ፍሪደም እየሰጣት ነው። እንደዚህማ ማድረግ የለበትም ግን እኮ ለሁለት ነገር ይሆን ይችላል አንደኛ ትዳሩን ለመጠበቅ፣ ሁለተኛ ደግሞ ጭቅጭቅና ነገር ሰልችቶት ሊሆን ይችላል። አረ እባክሽ ይህማ ተግባብታችኋል ማለት ነው ብሎ ሲል፣ እንዴ ለመግባባት ይሄን ያህል ርቀት መሄድ እኮ አይጠበቅም እሱ ራሱ ሁኔታ ያስታውቃል። ዳኒ እርቅ ሳንተናኔ ለምንድን ነው ተጋብተን አብረን የማንኖረው? ብላ ስትጠይቀው፣ ፍቅር እባክሽ ሁሉም ነገር በቅርቡ ይስተካከላል። እስከዛ ግን በእናትሽ ከቻልሽ ዝም በይኝ ማለት እሷም ደግሞ ምንም ችግር የለውም፣ ግን የሆንከውን ነገር ብትነገረኝ ደስ ይለኛል ብላ ስትለው፣ ዛሬ እኮ ለብዙ ጊዜ ያለምኩት ህልም ገዴር ገባብኝ። እንዴ ለምንድን ነው ገዴር የገባብህ? አልገባኝም። ምን እንድል ፈልገሽ ነበር? እኮ ጠብ ንገረኛ። ምንድን እንድትፈል ፊል አደረገ? እኔም ምልህ። ያኔ ግን ምንድን ነው የምትሰራው? ማለቴ ብቻ ወንጀል እንዳይሆን። አረ በፍጹም። ታዲያ ለበጎነዋ ማለቴ ምናልባት ላንተ የማይጠቅምህ ነገር ስለሆነ ይሆናል ፌል ያደረገው። ስለዚህ በዚህ ነገር መናደድ የለብህም። እንደውም ተደስተህ ወደፊት እንድንጓዝ ነው የምፈልገው። እኔ ደግሞ በዛ ላይ ደክሞኛል። አሁን ሂጄ አረፍ ማለት አለብኝ ብላ ስትለው፣ አንቺ ግን ስለምንም ነገር አይጨንቅሽም ማለት ነው? ምን ማለት ነው አይጨንቅሽም? ማለት ለምንደስ ደስ ትላለህ ዳኒ። በቃ እኔ እኮ አይዞህ ምናምን ትኛለሽ ብዬ ነበር። አንቺ ግን ሁሉም ለበጎ ነው ትያለሽ እንዴ እናምን ልበል? ይኸውልህ ነገሮችን ካረዘምካቸው ልክ እንደ አባይ ወንዝ በቃ መሄጃው ራሱ አያልቅም። ስለዚህ እባክን ተረጋጋ። እኔ እንደዚህ ተጨናንቄም ሆነ ዛሬ ቀኔን ማበላሸት አልፈልግም ብላ ስትል እሺ በቃ አንቺ ያልሽ ይሁን ብሎ ወደሚሄዱበት ሄዱ። አባባ ለካሊብ እኔም ምልክ ዳኒ የሆነ ነገር ያውቃል ብሎ ሲለው ምን ማለት ነው አባዬ? እኔ እንጃ፣ ዛሬ አነጋገሩ ግን የሆነ የሚያቅ ነገር ይመስላል። ታወቀም ይወቃ። አዎ እንግዲህ ምን ይደረጋል፣ ካወቀም ይወቅ። ለቴና ቢነግራትስ በቃ ይንገራታ። እኛ ተዘጋጅተን መጠበቅ ነው። ማለቴ ምን እንደሚያደርጉ እኛ እንግዲህ በጉጉት እንጠብቃለን። ከዛ ትሁት መጣችና እንዴት ናችሁ ብላ ስትል ደናነን እኔም ብልሽ ትሁቴ፣ ምን አዲስ አለ ብሎ ሲላት ዳኒ እኮ ሁሉንም ነገር አወቀ። ስለቤቱ ምን? አዎ አየህ፣ እኔ ብዬህ ነበርኩ ዳኒ ሲቀያየር፣ እውነትም ምን የጠርጥሬው ነበረ አው ብቻ ግን እጅጉን ይከብዳል ብሎ ሲል አዎ እሳት ለብሶ እሳት ጎርሶ ምከሪም ብሎ መጥቷል እናም በጣም ይገርማል ብላ ስትል ምን ያድርግ ብለች ነው ህልሙ እኮ ነው በአንድ ጊዜ የተጨናገፈው አዎ ቲናም ከሰው ተበድራ እየተዝናናች ነው ብሎ ሲናደር ነበረ ብላለችው ለማንኛውም እኛ እንጠብቃለን ብለው ሶስታቸው ተመካከሩ ካሌብ ካሌብ ለኤደን እልቅስ አስበሽበት ብገቢ ጥሩ ነው ብሎ አላት። ምን ነው፣ ለትዳር ደግሞ ማሰብ ያስፈልጋል እንዴ? አዎ በስነ ስርዓት። ምክንያቱም የምገቢበትን ትዳር ካላወቅሽ ህይወትሽ አደጋ ላይ ነው የሚፈጠረው። ምን ማለት ነው? አንተ አስበህበት ነው እንዴ ካሳ ታታስብበት ነው እንዴ ትዳር ውስጥ የገባሃው ብላ ስትለው እንዴ አዎና። ምክንያቱም ባስብበት ኑሮ እስኪ ተመልከች፣ ሚስቴ እንኳ ሳምንት ሆናት እኮ ከሄደች። ግን አንድ ቀን ደውላ እዚህ ቦታ ነኝ ብላ ትለኝም ነበር አትለኝ ነበር። ግን አየሽ ብቻ እንደዚህ ነው። አይ የኔ ዳኔ ግን እንደዛ የሚሆን አይመስለኝም። ማለቴ መልካም ነው። እናኔ የምወደዋለሁ እኮ እሱን እኮ ነው ምልሽ። አንዳንድ ጊዜ ፍቅር ሲያውረን መመልከት የምንፈልገውን ነገር አንመለከትም እና ለዛም ነው ተጠንቀቂ የምልሽ። ኤዱ አንቺ እጅግ መልካም ሴት ነሽ ብሎ በይ፣ እኔም መሄድ አለብኝ ብሎ ቻው ብሏ ሲሄድ፣ ኤደን አንድ ነገር ተመለከተች። እሱም ካሊብ ላይ ያለ የልብ ስብራት። ቆይ ካሊብ ምንድን ነው እኔ የማላውቀው ነገር ብላ አለችው። ዳኒ ዳኒ ኤደንን እባክሽ ከዚህ ከልጅ ጋር እንድትገናኝ አልፈልግም አላት። ቆይ ለምንድን፣ ልጁ መልካም ልጅ ነው። በዛ ላይ ደግሞ የእህት ባል ነው እኔ ነገር የሸለም እኔ እኮ ምቀናው በሴትም በሴት ጓደኞችሽ፣ እንዲሁም ደግሞ በወንዶቹም ሳይቀር ነው። አረ ተረጋጋ ዳኒ። እንደዛ ከሆነማ ጠቅለል አድርገኸኝ እኔን እኔን የመሰሉ ሁለት ልጆች ወልጄ ለምን አላስታቅፍም? እሱ እኮ አይቀርም ኤዱ። እባክሽ ተረጋጊ። ቆይ ዳኒ ዛሬም ጥሩ ምድ ላይ አይደለህም፣ ምን ሁነህ ነው? ብላ ስትለው ምንም አልሆንኩም ብሎ ደበቃት። ከዛ ስልክ ደወለችና አባባን መገናኘት አለብን አለችው። እቤት ነይ ቶሎ ብሎ ሲላት፣ ካሊብም አባዬ በቃ እናንተና እሷ ከሆናችሁ እኔ ባልገኝ ይሻላል። አያያይ እንደውም ዛሬ ኤደን ምን እንደምታወራ እና ምን እንደምትል መስማት አትፈልግም እንዴ? ግን ልጅቷ ላንተ ብቻ ከሆነስ? ማለቴ ሚስጥር ብቻ የምታወራ ከሆነ በፍጹም ቢሆንም እንኳ ችግር የለውም። ማለቴ ውጣ ካለች ትወጣለ። ብሎ ኤደን ሰተት ብላ መጣች። አባዬ እውነት ለመናገር ዳኒ ምን እንደሆነ አላውቅም። ስለዚህ አንተ የምታውቀው ነገር ካለህ ንገረኝ፣ አልያ ደግሞ ምከርልኝ። እኔ ወደዋለሁ አፈቅረዋለሁ፣ ነገር ግን ምንም አይነት ተስፋ የለኝም ብላ ስትል ለምንድን ነው ኤዱ? አላውቅም ስራ የፊል አደረገብኝ ብሎ አለ። ምን እንደው ስራው ታውቂያለሽ? አላውቅም አባዬ። በአቅማ ኑሮ ትንሽ ቢያንስ የሆነ ነገር እለው ነበር፣ ግን እሱ ትልቅ ነገር እንደሆነ ነው እንጂ የሚነግረኝ ስራው ምን እንደው አልነግረኝም ምክንያቱም ወንጀል እኮ እንደው ከወንጀል እንዳልጠብቀው በፍጹም ሊነግረኝ ፈቃደኛ አይደለም እሽ ልጄ ምንም ችግር የለውም ብሎ ሲላት እሽ ከዛ ካሊብ ደግሞ ካሊብ ደግሞ ዛሬ ከኤደን ጋ ምሳ በላን ብሎ ሲለው ቁጭ ብድጋለ ዳኒ ምን ነው ደነገጥክ ምን ችግር አለው ብሎ ሲለው አረ ምንም ችግር የለውም ግን ደግሞ ሳትደውልልኝ እንዴ የግድ መደወል አለባት እንዴ ደግሞ ተረጋጋ። ያው ከወንድሟ ጋር የበላችሁ ምን ችግር አለው ብሎ ሲለው እሺ በቃ ይሆን አለ። ከዚያ ወደ ኤደን ጋር ሄደና ለምንድነው አብረሽ ምሳ የበላሽ? እንድትገናኛችሁ ነግሮኛል ብላ ስትል አረቅናት ቀስበት ታዲያ ምግብ መብላት ምን ችግር አለው ዳኒ። እኔ በፍጹም እንደዚ ማድረግ አልፈልግም ብሎ ዳኒ ተናዱ ሄደ። በአንቺ የተነሳ ሰው መግደል ካለብኝ እገላለሁኝ አለ። ትሁትን ምክር ጠየቃት ዳኒ። እኔም ምልሽ ምከሪኝ። መከርኩ መከርኩ አንድም ቀን ተግባራዊ አድርገህ አታውቅም። ደግሞ አሁን ምን ሆንክ? በቃ አባባም ሆነ ካሊብም እንዲሁም ቴና ቁማር እየተጫወቱቤ ነው ታዲያን ተበድላቸው ይሆናላ። ጭራሽ አንተ ቴናን ማመን የለብህም ነበር። አሁንም ወደ ራስህ ተመለስና ኤደንን አግብታ ኑር። ግን በምን ገንዘቤ ሰርትህ ብለ ዳኒ፣ ለምንድን ነው እንደዚ የምታስጨንቀኝ? ብላ ትሁቴ ግጥም ማድረግ አልኩን ነገረች።